የጸጥታ አካላት ማህበረሰቡን ያሳተፈ የወንጀል መከላከል ስራን መስራት እንደሚገባቸው የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ተናገሩ። ከተማ አስተዳደሩ ወንጀልን መከላከል የሚያስችል ውይይት ከጸጥታ አካላት ጋር አካሂዷል። የጸጥታ አካላት ህብረተሰቡን በማሳተፍ ወንጀልን ለመከላከል በቁርጠኝነት ሊሰሩ እንደሚገባ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በዚህ ወቅት ተናግሯል። አሁን ያለውን ሰላም ለማምጣት የጸጥታ አካላት የአካልና የህይወት መስዋዕትነት መክፈላቸውን አስታውሰው አሁንም እገታና ዝርፊያን በተሻለ ሁኔታ ለመከላከል መስራት እንደሚገባም አስገንዝበዋል። የብሎክ አደረጃጀትን በማጠናከርና ከሰላም ዘብ በመቀናጀት ወንጀልን በአስተማማኝ ደረጃ መከላከል እንደሚገባም አስገንዝበዋል። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ብርሃኑ ጣም ያለው በበኩላቸው የፖለቲካ አመራሮችና የጸጥታ አካላት በሰሩት ስራ ሰላምን ማጽናት ተችሏል ብለዋል። በቀጣይም የመልካም አስተዳደርና የልማት ተጠቃሚነትን ለማረጋገጥ አስተማማኝ ሰላም መገንባት እንደሚገባም አሳስቧል። ሕብረተሰቡን ያሳተፈ የሰላም ግንባታ ስራ ተጠናክሮ እንደሚቀጥል የተናገሩት ደግሞ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለምናቸውም ኃላፊነታቸውን በአግባቡ በማይወጡ የጸጥታ አካላት ላይ ተጠያቂነትን ለማስፈን በቁርጠኝነት እንደሚሰሩም ተናግሯል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው።